ሰላም ሰላም ውድ የተከበራችሁ የኔ ቻናል ተከታታዮች ሰላማችሁ ይብዛልኝ በያላችሁበት። እውነት ለመናገር ያክል ዛሬ በጣም ደስ ብሎኝ ነው ደስ ብሎኝ ነው የመጣሁት። እንዴ ተንቅልፌ ስነሳ ዝወር ዝወረስን፣ እንዴ ሀይሚዬ መቶ ዘጠና ዘጠኝ ሺ ደርሳ ማየት ለእኔ በጣም ትልቅ ነገር ነው። በዛ ላይ ደግሞ ብዙ ጥላት ያለው ሰው ሀይሚዬ ትሰራለች እናውቃለን። ጎብዝ ነች፣ አንበሳ ነች፣ አንበሳ ነች፣ ትችላለች። ነገር ግን የሚችሉ ሰዎች መልካም ቅን የሆኑ ሰዎች ብዙ ነው ፈተናቸዋ። ከተደራረበባት ፈተና አንጣር ሰብስክራይቧ ወደኋላ ወደኋላ ወደኋላ ይጎተታል። ምክንያቱም ቅንቅናሞች ቁጭ ብለው ያዩታል፣ ሰብስክራይብ አያረጓትም። ለምን እንድታድግ ስለማይፈልጉ ቅናታሞች ማለት ነው እንጂ ሶስት መቶ ሺህ ትደርስ ነበረ። ያም ሆኖ ግን እግዚአብሔር ይመስገን 199ሺ ደርሳለች። በቅርቡ ደግሞ 200ሺ ገብታ ፍንጥዝ ስትል ማየት እንዲስ እንደናፈቀኝ ክርስቶስም በጣም ይችቀና ፍቃኛለች። በዛ ላይ ደግሞ እሷ 200ሺ እንድትገባ ሽር ስታደርጉ ለነበራችሁ እውነት እናንተ ትለያላችሁ ትለያላችሁ። አስመሳዮች ገደል ግቡ። ሀይሚ አትሸነፍም አትወድቅም። ምንም ምንም ምንም ምንም አድርጉ፣ መቼም ቢሆን ሀይሚ አትወድቅም። መልስ ደግሞ አትሰጣችሁም። ትቃጠላላችሁ እከሌ እንደዛ አለ እከሌ እንደዛ አለ። ሀይሚ ለምን መታ ታመሰግነንም ምናምን አታስቡት። እሷ በፕሮግራም ነው እንጂ የምታመሰግናችሁ የሆነ ነገር አግኝታ በትንሽ በትልቁ እየመጣች እንትን አትልም። ለክብሯ የምትጨነቅ ሴት ናት። ይሄንንም እየመረራችሁ ዋጥ ዋጥ ትላንትና ደግሞ ስታሽ ቃብጦ የነበራችሁ አንዳንድ ጥቃቅን ቶበር አይቻለሁኝ። አንዷ ባልቴት ደግሞ ምናለች? አንቺ ሁሉ ጊዜ ሀይሚንና የሀይሚን ወዳጆች ዝቅ እንዳደረግሽ ነው፣ አፍሽን እንደከፈሽ ነው፣ እነሱ ላይ ማለት ነው። ለምን አትከበሪም? ለምን ተሀይሚ አናት አትወርጅም? ሀይሚን ሁሉ ጊዜ ሁሉ ጊዜ በቃ እሷን መሆን አቃተሽ አደለ? ተከበሪ። እውነቴን ነው ምልሽ